ለኔ ወንጌል ማለት ሞኝ መረጥኩ ሲል ሞኝ ሆነ እንድትቀጥል አይደለም። ብዙዎቹ ወንጌልን በራሳቸው ይፈቱታል፣ በመጽሐፍ ይፈቱታል። ለአንተ ወንጌል ምንድን ይሄ ማለት ትምህርት ትን ብለው ዋጋ ከፍል ከተማ ከተማ በምሪት የተምታገለግልበት የሰው ፊት ማየት ከባድ ነው። ለአንተ ወንጌል ምንድን ነው? ለእኔ ወንጌል ማለት አንደኛ ሰሎንቄ አንድ አምስት ነው። ምንድነው የሚለው? ወንጌላችን ይላል እኔ ወንጌል የሚለውን ወንጌላችን ወደሚለው ለኔ ወንጌላችን ምንድነው በሚለው ባወራው ደስ ይለኛል ወንጌላችን በመንፈስ ቅዱስና በሀይል በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣም እሚል ለኔ ወንጌል ማለት ኃይል ነው ለኔ ወንጌል ማለት ብዙ መረዳት ነው ለኔ ወንጌል ማለት መሪት ነው ለምንድነው ይህንን ያልኩ ወንጌል ኃይል አለው መንፈስ ቅዱስ አለው። ብዙ መረዳት አለው። በጣም ብዙ ሰዎች አሁን ኢትዮጵያ ላይ ወይም ደግሞ በክርስትናው ዓለም ላይ በጣም ብዙ አገልግሎቶች የሚቸገሩበት ወደ ሁለት ጥግ ተለጥጦ ነው። እኔ መሀከል መምጣት አለበት እላለሁ። እንዴት ማለት መሰለ፣ አንዳንዱ መንፈስ ቅዱስ ኃይል፣ መንፈስ ቅዱስ ልሳን፣ ትንቢት የጸጋ ስጦታ ብቻ ይመስለዋል ወንጌል። አንዳንዱ ደግሞ የምን ትንቢት የምን ልሳን የምን ፈውስ ቃል ነው። ዘፍጥረት ሲደመር ሉቃስ ይሆናል ማቴዎስ ብለ ቃል ነው ይላል። ወደዚህ ጥንክ ወንጌል፣ ይሄኛውም አይደለም ይሄኛውም አይደለም። ወንጌል ኃይል አለው፣ መንፈስ ቅዱስ አለው፣ ብዙ መረዳት አለው። ለመረዳት መማር አለብህ። መማር አለበት፣ ቴዎሎጂካሊ መማር አለበት። አገልጋይ መማር አለበት። እኔ መጽሐፍ ቅዱስ ስታያቸው እነ ጴጥሮስን ስትል ቴዎሎጂ የሆነ ዶክተር እግር ስር ቁጭ ብሎ ሳይሆን ኢየሱስ እግር ስር ቁጭ ብሎ ሶስት አመት ነው የተማሩት። ጳውሎስ ገማሊያል እግር ስር ቁጭ ብሎ የተማረው የዓለም ጥበብ፣ እግዚአብሔር ባንተ ሊያሳፍር ሲፈልግ ያስተምራል እግዚአብሔር እንጂ ሞኝ መረጥኩ ሲል ሞኝ ሆነ እንድትቀጥል አይደለም። ወንጌል ኃይል ነው። ወንጌል ኢየሱስ ነው። ምክንያቱም በብዙ አይነት ጎዳና ተናግሮን በልጁ ነው የተናገረን። ዕብራውያንም መልእክት ስትመለከት ወንጌል ኢየሱስ ክርስቶስን የመግለጥ ብሉይ ኪዳንም ላይ አዲስ ኪዳንም ሁሌም እንደምንለው መካከለኛው ኢየሱስ ነውና ኢየሱስ ይበልጣል ብሎ ነው የዕብራውያን ጻፊ የሚጽፈውና ለኔ ወንጌል ሁሉ ያለው ነው። መረዳት አለበት፣ ትምህርት አለበት፣ እውቀት አለበት። በዚሁ አጋጣሚ የመጨረሻው ዘመን ስተት የመጨረሻው ዘመን ሐሰት ትምህርት እንጂ ትንቢት አይደለም። የመጨረሻው ዘመን ሐሰት በጸጋ ስጦታዊ በትንቢት የሚመጣ ሐሰት አይደለም። እሱ ለኔ ስተት ነው። ምክንያቱ እኔ ሐሰተኛ ብዬ አንድ ሰው ኢቨን ለመናገር ምን ያህል ተምሯል የሚለው ነገር ለኔ መመዘኛ ነው። ካልተማረ ሐሰተኛ መሆኑን አይችልም፣ አይችልም። ይሳሳታል እንጂ በገንዘብ በጸጋ የተለያየ ይሳሳታል እንጂ ሐሰተኛ ሆኖ ብዙዎችን ማሳት አይችልም። ብዙዎችን ማሳት የሚችል ሰው የተማረ። ስለዚህ ወንጌል እነዚህ ነገሮች አሉት። አንደኛ ተሰሎንቄ አንድ አምስት ነው። ወንጌላችን ነው። ለዚህ ነው ወንጌላችን ቲቪ ብለን የጀመርኩት።